ሄሎ ዘንድሮ ከወድቅ ከአንተ ራስ አልወድም። ቤተሰቡ በጠቅላላ በእኔ የተነሳ ከሚበታተን ራሴን አጠፋለሁ። ስብሰባ ላይ ነኝ፣ ቆይቼ እደውልልሻለሁ። አንተ አለሁሽ እያልከኝ አጃጅ ላይኝ ነው እንደዚህ ጉድ የሆንኩት። በቃ ቻው ቻው ቻው ቻው። ማን አጣሴ? አታ አታውቆ ጣፋጭ ዘገይች አይደል? ትመጣለች ቡና ድጋሚን ጣሴ ዛሬ ተጨናንቃ ገድሉ ግን የሚሆን ይመስላል ምኑ ጣሴ ጭላዳውሽ የሚለኝ ይመስላል ወይ ምኑ ያማከርኩህን ረሳው አይደል ጣሴ የተማከርናቸው ብዙ ጉዳዮች ስላሉ እኮ እኔ በሆን አንድ ችግር ሲገጥም እንዴት አብሬ እንደምጨነቅ ታውቃል። ኦ ሎርድ ኦ ሎርድ። ጣሴ ጭላዳውን በተመለከተ ምን ያልተማከርነው ነገር አለ? ለምሳሌ እዚህ ካፌ ውስጥ ጣፋጭን የቀጠርናት በእሱ ጉዳይ ነው አደል? የአንተን ገርል ፍሬንድ በተመለከተም አውርተናል። ሄለን ገርል ፍሬንድ ያደለችም። እሺ ተማሪ ገርሉ በእኔ በጣሴ ጭንቀት ታሾፋለ። እሺ ተማሪና ገርል ፍሬንድ ይኸውልሽ ለዋልኩት ውለታ ይሄ ነው ወይ መልሴ የሚለው ዘፈን በእኔ ስም የካፌውን ተጠቃሚ በሙሉ ጋብዥልኝ። ዛሬ ጣሴ ልክ አይደለም። የሰውን ልጅ እድሜ ልክ እንደ ሰዓት ወደ ኋላ መልሰው ቢሞሉት ምን ነበረበት? ቆቆየ ስልክ የደወለችው ማነች ጣሴ? አታውቀው ወይኔ፣ ጣሴ፣ ወይኔ ጣሴ። ጣሱ የገጠመን ንገረኝ እንጂ ያንተ ለአንድ ጓደኛ ነፍሴን አሳልፌ ይሰጣለሁ። ነፍሴን ጣሴ፣ እንኳን ነፍስን አሮጌ ልብስን አሳልፍ አሰጠኝ ው ው ተው ጣሴ አታስቀይመኝ። ተው ለራሴ እኔ ሆደ ባሻ ሆኛለሁ። ተው እኔስ እኔም ሆደ ባሻ ሆኛለሁ። ግዴለው እንኳን ነፍስን አሮጌ ልብስን አትሰጠኝም አልከኝ። እኔን ጣሴ እኔን ምናልባት አሮጌ ሱሪ አሮጌ ሸሚዝ ካኔተራ ያለው ስል ምናልባት ልዋጭ ልዋጭ ካልኩኝ ትሰጠኛል። ድሌ ነው። ቶ ጣሰው፣ እንደዚህ ያልከ አንተ እኔን፣ እንደዚህ ያልከ እኔን ወንድም፣ እሺ ወንድሜ ከሆንክ ጭላዳው እሺ የሚለኝ ይመስላል። የሔለንን ጉዳይ ወይስ የሽምግል ነው? የሔለንን ነው እንጂ፣ ለምን ለምን በግልጻት ነግሮ ምን ብዬ? በጣሴ ሞት ለኔ ነገርከኝ ነው። አባቷ በጥበቃ ስራ፣ እናቷ በጉሊት ንግድ እያስተማሯት እንደሆነ፣ ልጅቷ ደግሞ ከትምህርት ጥቅም ይልቅ ዕለታዊ ኢንጆይመንት እንደገባት አዎ፣ አስረዳው አስረዳው። አባቷ ሀርደኛ እንደሆኑና ትምህርት መድገሟን ቢሰሙ ድፍን አንድ አመት በብርድ እየተጠበስኩ አስተምሬሽ ትምህርት ጠልተሽ ዝላይ ወደሽ ከወደቅሽ ቤቱን ለቀሽ ውጪ እንደሚሏት ይሄንንም ጨምረ ነገር። አዎ በእሷ የተነሳ እናትና አባቷ ድሮም ይጋጩ እንደነበርና አሁን ጭላዳው ነጥብ ጨምሮላት ካላለፈች ቤተሰቡ የመበታተን አደጋ እንደሚያጋጥመው። አዎ፣ ረጋ በለ፣ በደካማ ጎኑ ገብተ አስረዳው። በጣሴ ሞት ደካማ ጎኑን እስከዛሬ ለምን ደበቀኝ? ጣሴ፣ ዛሬ ምን ሆነሃል? ያው ብር ለመበደር የምትጠቀምበትን ዘዴ ነጥብ ለማስጨመር አውለው። ያው እንደተለመደው እኔን እያረገምክ እሱን አንቆልባብሰው። አዳምዬ ገድሉ ባንተና በሳምሪ ፍቅር ጨጓራው በቅናት ተፍቁ ተፍቁ። በክሬን የሚጎተት የተገለበጠ አይሱዙ መስሎልሃል ልበለው? ሄለን የጎደላትን ነጥብ ወዲያው ካልጨመረላት ምን አለ ገድሉ በልኝ አዳምዬ። እኔ ጌታ ገድሉን ቅናት አጀዝቦት ፀጉሩንና ጢሙን አጎፍሮ የተቦጫጨቀ ፍራሽ መስሎ ሳየው እንዴት አዘንኩ መሰል። እኔን የተቦጫጨቀ ፍራሽ ምን ነው አሰማመርኩህ? ይሁን ይሁን ብቻ አንተ ይሳካልህ። ይሁን አሜን፣ እንደ አፌ ያደርግልኝ። እኔን በክሬን የሚጎተት የተገለበጠ አይሱዙ ጣሴ፣ እኔን! ይሄ ከደበረ ይቀየርልሃል። አዳምዬ ግርሉ በቅናት ሱናሚ ተጥለቅልቆልሃል። እልልሃለሁ፣ ጣፋጭ መጣች። አደራ ግርሉ ያወራ ነው ሚስጥር እንጂ እንጂ እንጂ እንጂ ሳምራዊት ጭራሽ የቡቲኳን ልብስ ሰጠቻት እንዴ? ወይ ውበት! በጣሴ ሞት ለምን እነ ጣፋጭ ቤት ሽማግሌ ያልክም? ገርሉ ኦሎርድ ኦሎርድ የሆንክ ችኩል ቢጤ ነ አረፈድኩ አይደል? ይቅርታ። ጨዋታ ስለያዝን ማርፈደሽም አልታወቀንም። ጣፋጭ ጣፋጭ፣ ነ እስኪ ነ ጉንጭሽ ንሳማ። ጠዋት እኮ ቤት አብረን ነበር። ዌልካም ኪስ የሚባል አለ እኮ ጣፋጭ። ገድሉ ዛሬ የዋዛ አምሮብሃል። ተይ እንጂ አይስዌር፣ ነቃ ብለሃል ጣፋጭ። ለካ ሞራል በመጠበቅ የዋዛ አይደለሽም። በጣም ሰይቦ። ኧረ እኔ ምሬ አምሮብሃል። አንተ ገድሉ አምሮብሃል እንጂ አይ፣ ቅድም አንዱ ዛሬ የተቦጫጨቀ የጥጥ ፍራሽ መስልሃል ሲለኝ ስለሰማ ነው። ማን ያለ የሆነ የማውቀው ሰው ነው። እሱን ምቀኛና ውሸታም ሰው በል ኦ ሎርድ፣ ሎርድ ጣሴ ይሙት ሰውዬው ውሸት የሚባል የማያውቅ ምርጥ ጓደኛችን ነው። ገድሎ እኔ ልሙት እሱ ጓደኛ ሳይሆን የሆነ ክፉ መሰሪ ነው። ወይ ዛሬ ጣፋጭ በማታውቂው ነገር ገብተሽ አትፈትፍች። ገባኝ ገባኝ፣ አሁን ገና ገባኝ። ውይ ውይ፣ ይቅርታ ጣስዬ፣ ምላጭ ነሽ፣ እባክሽ ምላጭ። ጣፋጭ አዝና ነው አዝና ነው፣ ጣሴ የሙት አዝና ነው። ጣስዬ አትቀየመኝ። እኔ ቆንጆ ጨክኝ እንደማልጣ ላይ ስለምታውቂ ነው አይደል? ይሄ ሁሉ ይቅርታ። እኔ አንተ መሆንን ስላላወቅኩ እኮ ነው ይልቅ ወደ ዋናው ጉዳያችን ንግባ። ጣፋጭ፣ አስተናጋጁ ቆሞ እየጠበቀሽ እኮ ነው። ሻይ የጦስን ሻይ ሆነ ጣፋጭ። እኔ ግን ጨክኛ አንቀየም። እሺ፣ እሺ፣ ና፣ ና፣ የሆነ ነገር ልንገርህ በጆሮ ጠጋ በለው። ይኸው ጠጋ አልኩ። በቃ እሺ፣ ጣፋጭ ካልደገምሽኝማ፣ የቅርታ አላደርግልሽ። ይሄ ቅያሜን አላግባብ መጠቀም ነው። የቀኝ ጉንጬን ከግራ ጉንጬ መለየት ነውር ነው። ነይ ነይ፣ እዚሽ ጋር ድገሚ። ወደ ጉዳያችን እንግባ። ጣሴ ጣሴ ይሙት ቁም ነገራችንን ከጨረስም በኋላ ትስሚኛለሽ። ቆይ ቆይ፣ ዛሬ እንደዚህ ያካበዳችሁት ቁም ነገር ምንድን ነው? ገድሉ ገድሉ፣ አፈንዳው ምንድን ነው? እኮሽሽ፣ ቶሎ በል ገድሉ ምንድን ነው? ቆይ ጣፋጭ የአዳም ጓደኞች እኔና ጣሰው ነን፣ አይደለንም? አሃ ይሄማ ምን ጥያቄ አለው? በጣሴ ሞት ታዲያኛ፣ አብረን ነው የምንኖረው። ጓደኞቹ እያለን እነ ሳምሪ ቤት ሌሎች ሽማግሌዎችን ሲልክ ምን ይባላል? አይገርምም? እኔም ይሄንን አንስቼ ለሳምሪ ስነግራት ነበር። በባህሪ ላንግባባ እንችላለን፣ ግን ጓደኞቹ ከሆነ አዳም ትዳር ቤዝ ህይወቱ ቢሰምር የሚከፋን ሰዎች አይደለም። አዎ ደሞም እንደዚህ ማንም አያስብም። አዎ ደሞ እኮ እኛ ለጨዋታ ያለ ከእሱ ጋር እንበሻሸቃለን እንጂ ከሳምራዊት ጋር እንደ አሊ ባባ ተረት አንድ ሺ አንድ ሌሊት ሙሉ ቢሞሸር እኮ እኛ ደስ ይለናል እንዴ እኮ። እሺ ቆይ ምን ላድርግ እኔ? አሁኑኑ ቅሬታችን ለሳምራዊት ነግረሻት የዛሬ ሳምንት ወደ እሷ ቤተሰቦች ዘንድ ሽማግሌ ሆነ እንድንሄድ ለአዳም እንድትነግረው አድርግ። ይሄንንም አሁኑኑ ሄጄ ነግራታለሁ። ይሄ ካልሆነ ግን ሚዜም አኖ ነው ግን እናንተ ይህንን ቅሬታ ለአዳም ነግራችሁት አንቺ ብቻ ለሳምራይት ነገር የለም እኛም አሁኑኑ አዳምን አግኝተን እንወቅሰዋለን አረ ጣጣ የለውም እኔ አሁኑ ለሳምሪ ነግራታለሁ አለሁ ወይኔ ወይ አዳም እኮ ጣፋጭ የረዥም ጊዜ ጓደኛ ነው ዩኒቨርሲቲ ተማሪ የሆነን ጃኬት እየተዋዋሰ ኪሳችንን እየተፈታተሽን አብረን ብዙ ያሳለፍን እኮ ሰዎች ዛሬ ዛሬ ለሱ ትዳር ሊሞሸር ሲል እኔ እንደ ጠላት ያየኛል። ያንተ ገድ ላታልቅስ። እኔ ወንድ ልጅ ለቅሶ አንጀቴን አቡጨቡጨዋል። እኔ ስብሆን አዳምን እንደዚያ እየወደድኩት እንደ ታላቅ ወንድሜ እያየሁት ባለሙ ቀን ባለሙ ቀን እንደዚህ ሊያርቀኝ ይገባል? ወይኔ ዛሬ ኧረ አንጀቴ ናም ቦጫ ቦጫችሁት እ እ ጣፋጭ። አሁን ኑ በረሽ ለሳምሪ ብቻ እንገሪያት። አዎ፣ አሁን ኑ በረሽ ለሳምሪ ንገሪያት። እሺ በቃ እኔ ነግራታለሁ። ይሄው ሄድኩኝ። እናንተ አታልቅሱ በቃ። እዚሁ ጋር ኮንትራት ታክሲ እዚህ እኔ በአምስት ደቂቃ አገኛታለሁ። እሺ፣ እናንተም አሁን ኑ አዳምን አገኙት። አታልቅሱ። አዎ፣ እንኪ ለታክሲ ብር እንኪ። አይ ችግር የለውም ሳምሪ በቂ ብር ሰታኛለች። ቻው ገድሉ፣ ምን ሆንክ? ጨብጥ። ገድሉ፣ ምን ታገኘ? ነገ ሽማግሌ ከሆንማ የለንም ነጥብ። ተስተካከል፣ ይልቅ ተነስ። ጣፋጭ እዛ ሳምራዊትን ስትወጥር እኛም አዳምን መወጠር አለብን። ይሄ ሁሉ ግን ስለምንወደው ነው አይደል? እና ሌላ የሽምግልና ጥማት የለብን። ይልቅ ተነስ እባክህ ፍጠን፣ ፍጠን Thank ስብቲ ሳምሪ፣ ለምንድን ነው እንደዚህ ወደድኩ ባባ እየሸጠው ሳምሪ። ፈጣሪ ስራው ድንቅ ነው። ይሄው ሳምንት ቤተሰቦች፣ ሰዎች ጋሽ ማግዴ ለመላክ ደረስኩ። ፍቅራችን ግን አይባልም፣ ሳምሪ፣ አይባልም። ፍቅራችን እያደር እንደ መልካም ጠጅ ይጎመራል። ፍቅራችን ወንዝ ዳር እንዳለ ቄጠማ እንደ ለመለመ ይኖራል፣ ወዘተ ነው የሚባለው እኔም እንደዚያው፣ ያሳም እንደዚያው እውነተኛ ድምጽሽ በጆሮዬ ሰርጎ ልቤን በደስታ እያዘለለው ነው። እኔ ጌታ የቢሮዬ በር እየተንኳኳ ነው። ሰራተኞች ፈልገውኝ ነው መሰለኝ። አይገርምሽም? እዚህም የበር ደወል ተደወለ እና ጅሬው መጡ መሰለኝ። ልትገላገላቸው ጥቂት ጊዜ ቀርቷል። ምንም ነገር ከነ

ይሄለንን ጉዳይ ከጉድ አውጣ በልኝ። ቻው ቻው። አዳምዬ፣ አለ ታላቅ ወንድሜ። እንዴት እንዴት አልክ? ጣሰው ታላቅ ወንድሜ ጣሴ ይሙት በጣም እጅግ በጣም አዳም፣ እኛ እኮ አንተን እንወድሃለን። አረ ጉድ ፈላ ሰዎች! እንዴ ዛሬ ምንድነው ጆሮ የሚሰማው? አዱ አንተ እኮ ሙሽራ ነህ። አዱ እኮ እኔ ካንተ ጋር ለምን እንደማንግባባ፣ በትንሽ በትልቁ ለምን እንደምንጋጭ አንስተን ስንነጋገር ቆየን እስካሁን። እሺ ጥሩ ለምንድን ነው የምንጋጨው አላችሁ? አንተ ለእኛ ተቆርቁረ ስትመክረን እንደ ስድብ ስለምንቆጥረው ነው። በቃ ጣሴ ይሙት በቃ ይህንንም ከዚህ ንግግራችሁ ጀርባ አንድ የተደበቀ ሴራ መኖር አለበት። እንዲያሰብከው አዳም፣ አንተ ክፉ ሆነ ሳይሆን እኛ አንተ ለማብሸቅ ብለን ስለምንጨቀጨቀ ነው እንጂ አዳም፣ አንተማ መካሪ ወንድማችን ነህ። መካሪ እንጃ። ቀፈፈኝ፣ እኔ ቀፈፈኝ። አይ ቀፈፈኝ፣ ቀፈፈኝ። ቢቀፍህም አይፈረድብህም እኛ ወንድሞች እያለን ሌላ የሩቅ ሰዎችን እነ ሳምሪ ቤት ሽምግልና መላክህ አይፈረድብህም። ተው ተው ተው፣ አዳም ምን በደለን? ጫት አታመንዥጉ፣ አረቄ አትጋቱ ከማለት ውጭ ምን አደረጋልኩ? ቆይ ቆይ፣ ጆሬ ነው ወይስ እናንተ ናችሁ? እኛው ነን፣ እኛው ነን አዳም፣ እኛው ነን፣ እኛ ነን ጥፋታችን። ዘግይቶም ቢሆን የገባን ጓደኞቼ ነን፣ ወንድሞቼ፣ ወንድሞቼ ነን። ገድሉ፣ እኔ እኮ ጭላዳው የምትለኝ ነኝ በቀደም የአጭላዳ ፍቅር ያውቅ እየተዋወቅን አንተናነቅ ብለህ በግጥም የሰደብከኝ እኮ ነኝ። ታዲያ የተጸጸትኩት እኮ ለዚህ አድል። እንደ ያዳም ጣሴ ይሙት ገርሉ በጸጸት ውስጡ ሾቋል አይባልም። በጸጸት ውስጡ ሾቋል አይባልም እንዳለው ተጸጽቶም ከሆነ በጸጸት ተንገብግቧል፣ በጸጸት ተንጧል፣ በጸጸት ተበልቷል ወዘተን ነው የሚባል። አስተካክላለሁ። ኦ ሎርድ አዳም፣ ጸጸት ቢሉ ጸጸት ነው አዱ ጣሴ የሙት ገርሉ በጸጸት ተንገብግቧል በጸጸት ተንጧል በጸጸት ተበልቷል ወዘት። አንተስ ብትሆን አጅሬው በግጥም ሲሰድበኝ እያጨበጨብክ ስታሽቃብጥለት አልነበረም? ጭላዳው ጭላዳው ጅንኑ ጭላዳው ያስተማረችውን አልማዝን የከዳው ሲል የሳኩበት ይሄ ነገረኛ ጥርሴ ምናለ ቢረግፍ። አላምናችሁም፣ እናንተንማ በፍጹም አላምናችሁም። ያ ጭላዳ ፍቅር አያውቅ ከጓደኛው አፍ ጥሬ የሚነጥቅ ብዬ ያነበብኩበት ምላሴ ምናለ እንዳሮጌ ካሴ ተጎልጉሎ በወጣ አይዘንቅ እና ጅሬ ዛሬ ምን ተንኮል ቀመማችሁ? ልዩ ነው የመጣችሁት። በእርግጥ ተንኮል ቀመመናል። መችናን ተናጠዋችሁ የቀመምነው ተንኮል ፍቅርን ለማውረድ ሰላምን ለማስፈን እርቅ ለማንገስ፣ ጭቅጭቅ ለማርከስ፣ ፍቅራችንን ለማደስ፣ ጓደኝነታችንን እንደ ድሮ ለመመለስ ነው። አላምናችሁ። እናንተንማ አላምናችሁ። መቼ ብድሳሚኝ እንዴ? ተወንጃ አዳምተው እንዴ? ያለፈው አለፈ እኮ አዳም፣ አሁን እኮ ተቀይረናል። ዛሬ ግን ቀፈፋችሁኝ። ጣፋጭ ሙች የምትውል ሁሉ አላምንሽ። ሳምሪ፣ በእውነት ገድሉም ጣሰውም እንደ ሕጻን ልጅ እያለቀሱ ነው ጥያቸው የመጣሁት። ገድሉ አዳም የረጅም ጊዜ ጓደኛዬ ነው፣ ዩኒቨርሲቲ ተማሪ ሆነን ጃኬት እየተዋዋሰን ኪሳችንን እየፈተሽን ብዙ ያሳለፍነን ብሎ አለቀሰ። በአባዬ ሸቱ ሞት እንዳቷሽኝ ጣፋጭ፣ ገድሉ እምባ አውጥቶ አለቀሰ። ሳምሪ ሙች ያው የዋዛ አለቀሰ እሺ ታሰብስ፣ እሱ ማን ነፈረቀ ነው የሚልሽ ማለት። ጣፋጭ እንደ ሕፃን ልጅ ስቅስቅ ብሎ ነው ያለቀሰው። እሱ ደግሞ ምን እንኳ አለ፣ አዳምን እንደ ታላቅ ወንድሜ እያየሁት በሰርጉ ቀን ለምን ያርቀኛል ምናምን አለ። ቆይ ከኛ ምንድን ነው የሚፈልጉት? የሚፈልጉትማ ሽማግሌ ሚዜ መሆን ነው የሁለታችን ፍቅር አሸዋ ላይ ሳይሆን አለት ላይ እንደተገነባ ሲያውቁ እጅ ሰጡ ማለት ነው። ኧረ ሳምሪ ንግግርሽ ሁሉ እንደ አዳም ሆኗል። አይደል እንዴ? እውነቴን እኮ ነው። የአዳምና የእኔን ፍቅር ለማጨናገፍ ብዙ ለፍተው ነበር። በተለይ በተለይ ገድሉ ገድሉ። አረ ገድሉማ እንዳልቹ አይነት ሰው አይደለም። ተይ ጣፋጭ፣ ስለ ገድሉ ለእኔ ልትነግሪኝ ነው? ጣፋጭ እንዴ እኔ አደለሁ እንዳያብሬያቸው ያለሁት። ግድ የለሽም መመኝ ገድሉ በአዳም በጣም ይቀናበታል። አይ ሳምሪ፣ ሲበሻሸቁ ስታይ መስሎች ነው እንጂ በጣም ይዋደዳሉ። እንዴ ሽማግሌ ካልሆንኩ ብሎ አለቀሰ እያልኩሽ ተሸነፈ ማለት ነው። አልገባኝም። ለእኔ ገብቶኛል። ተይው። ቆይ አንቺ ሽማግሌ እንዲሆኑ ትፈልጊያለሽ ወይስ አትፈልጊ? ይሄ አዳምዬ ምርጫ ነው። እሱማ አለ ያኛ ስለሆነ እምቢ ነው የሚለው። ይሄ ደግሞ ያቆራርጣቸዋል። እሺ ታዲያ እኔ ምን አድርጊ ትኛለሽ? ሳምሪ ለአዳም ደውለሽለት የዛሬ ሳምንት የሚላኩት ሽማግሌዎች ውስጥ ገድሉና ጣሰው መካተት አለባቸው፣ በይሁ። ሽማግሌ አድርጌ በመርጣቸው የዕለት ሁለት ራሱ ይቀራሉ ብሎ ነው እኮ አዳም የሰረዛቸው። አይ እነሱ ግን አያደርጉትም። አዝነው ሲያለቅሱ ብታይ ከኔ በለጠት መሰከር ይላቸው ነበር። ጣፋጭ፣ ምን አይነት ደውስ? እሺ በይኝ በእናትሽ ሳምሪ። ጣፋጭ፣ እሺ በያ። እሺ በቃ። ደግሞ አዳምን እጮኛው እየመከረችው፣ ከረጅም ጊዜ ጓደኞቹ አጣላችሁ ተብሎ ቢወራ እንዴ? ደግሞ ማን እንደዚህ ብሎ አወራ? ባባይ ሽቱ ሞት፣ እነሱ ካልተስማሙ የዋዛ ይነገራል። የሚገርም ወሬን ይዘሽ የመጣሽ ወጣፈች ይብልሽ። ሳምሪ፣ አሁኑኑ አዳም ጋር ደውለሽ ከሚላከው ሽማግሌዎች መካከል ገሉና ጣሰው መካተት አለባቸው ይሁ። መቼም መጥፎ ነገር እንደማትመክርኝ አምናለሁ። አንቺ እኮ ባለ አይነች ሳምሪ እንደዚህ ዝንጥ እንድል ብራንድ ብራንድ አልባሳት የሸለምሽኝ እኮ ነሽ። ያረ ትልቅ ነገር አታርጊው ጣፋጭዬ። አንቺም እኮ በጣም ጥሩ ልጅ ነሽ። የእኔ ፍላጎት በሳምራይት የተነሳ እንደዛ የሚዋደዱ ጓደኛሞች እርስ በርሳቸው ተጣሉ እንዳይባል እኮ ነው። እሺ ጣፋጭዬ ፣ ያልሽኝን እስማማለሁ። ሳምርዬ በጣም አመሰግናለሁ። አዳም የኛ ፍላጎት የሰርግህ የዓለም ቀን በሰላም እንዲያልፍ ነው። ጣሴ ይሙት ነው ነው። ለካ እኛ እያለን ሌላ የሩቅ ሰው ሽማግሌ ስትልክ ሰውስ ምን ይላል? አዳም በጣሴ ሙት ሰው ምን ይላል? አዳም አዳም በነኚ ተንኮለኞች ላይ ነቃባቸው፣ አስወገዳቸው፣ ካጠገቡ አሸሻቸው፣ ወዘተ ይላል። አይምሰል አይምሰል አዳም ጣሴ ይሙት አይምሰል እንዳይመስሌ ይህ ሰው አዳምና ጓደኞቹ ተባሉ ነው የሚባለው? እናንተ በላችሁኝ እንጂ አልተባላንም። ጥፋታችንን ካወቅንስ ያው ቀን ይቅርታ ከጠየቅንስ አዱ መጽሐፉ ለጓደኞቹ ሰባት ጊዜ ሰባሰባት ይቅርታ አድርግላችሁ ይላል። ቀደም ሲል ከናንተ ጋር ሩሜት ለመሆን ስስማማ እንዴት ወዳችሁ እንደነበር አጠይቁኝ። እኛ እኮ ወንድማማቾች ነበርና የምናስቀና መትልፉ አትልፉ እናንተን ሽማግሌ አድርጌ በፍጹም በፍጹም አለካችሁ። ቶ ቶ እንኳን አንተን ለዚህ አበቃ እንጂ ቶ ቶ ቆይ፣ እኛ ያንተ ሽማግሌ የማንኖ ነው ስለማንታመን፣ ወይስ ለሽምግልና ስለማንበቃ በሁለቱም። እኛ ስለማንታመን በጣሴ ሞት እኛ ለሽምግልና ስለማንበቃ። ቆይ ቆይ፣ ከመቼ ወዲህ ነው ሽማግሌ ካልሆንኩ ተብሎ ሙጭጭ ማለት የተጀመረው? እንዲህ ሚዜ ምናምን እንኳን እሺ፣ ሽማግሌ ለመሆን ይህን ያህል ጭቅጭቅ? ቆይ ለምሳሌ እኔና ጣፋጭ ለመጋባት ብንወስን ከእናንተ ውጭ ሽማግሌ የሚሆነኝ ሰው ኬት አመጣለሁ? እስቲ ፍረዱኝ፣ ኬት አመጣለሁ? እንዴት? እንዴት? እንዴት? እኔና ማን አልክ? እኔና ጣፋጭዬ። ጣፋጭ? ከአንተ ጋር አታደርገውም፣ አታደርገውም፣ አታደርገውም። እኛ አሁን ወደ ጉዳያችን እንግባ። የጣፋጭ ጉዳይማ ጉዳይ ነው። እውነት እሷ ከአንተ ጋር ጣሰው ካንተ ጋር ምን ያንሰኛል? ገሉ ፍረዴ፣ ለጣፋጭ እኔ ምን አንሳለሁ? ኧረ እባካችሁ እባካችሁ፣ ጭቅጭቅ ጠላው ሰላም ተጠማው። አዳም እንግዲህ አውረፈው። ጣፋጭ በፍቅር አብዳለች እኮ ለአንተ። ጣሴ ይሙት እውነት ነው። ገርሉ፣ እኔ ተውኝ ብያለሁ በዚህ ርዕሱ ውስጥ አልገባበትም፣ የለውበትም። አንተ እኮ ማለት ከተማሪዎች ጋር የምትማግጥ ሰው ነው። ጣሴ ይሙት ከራሴ ላይ ውረድ። ሄለን ከምትባል ተማሪ ጋር መኝታ ቤት ውስጥ እጅ ከፍንጅ ይዣለሁ። ሐሰት፣ ሐሰት! ተመልከት፣ ይኸው እሷ በእኔ ትምህርት ኢንኮምፕሊት ናት። አንተን ተማምና ክፍል ሳትገባ ከረመች። የሙከራ ፈተና እንዳለ እያወቀች እዚህ ለአንተ ጉድ ጉድ ማለቱ ይበልጥብኛል አለች። ይኸው ኢንኮምፕሊት ሆነች። በበኩሌ የድሮ ጓደኝነታችን አስገድሉ ሳምሪ ደወለች ሄላው እንዴት ነሽን? መቤት ወግ ነው። ገድሉ እና ጣሰው ምን አሉ? ኧረ ምንም አይሉት። አለ ዛሬ ደግሞ በድለን ሀል፣ አጥፍተናል፣ ተጸጽተናል፣ ወዘተ እያሉ ነው። ወዘተ አላለም። እሺ ሌላስ ምን አሉ? ሽማግሌ የሆነን እነ ሳምሪ ቤት ካልሄድን አይሉ መሰለሽ። ተው እንጂ ፍቅሬሞች ሽበላቸውና ከሌሎች ሽማግሌዎች ጋር ይቀላቀላል። አ ተይ ተይ፣ ሳምሪ፣ ይሄ ማም የሚሆን አይደለም። ሽበለኝ አይሆንም። ሽበላቸው ምን ያመጣሉ? ዋናው የኔና አንተ ዘላለማዊ ፍቅር ነው። ምን ታመጣል? ምንም ካልሽ፣ እሺ ይሁና። የኔ ጌታ፣ ሁሌ ሞልጥሀለሁ። እንደዚያው እኔም እንደዚያው፣ ሳምሪ እሺ በእኛ ጉዳይ ተመካከራችሁ? አዳም እስቲ እንግዲህ ጉዳችሁን አያለሁ ማለት ሽምግልናውን ልካችኋለሁ። ብትቀሩም ቀደም ሲል ያዘጋጇቸው ሰዎች ስላሉ ችግር የለም። ፓ ናቀፈኝ አዳም ና ለጉዳያችን አፋጣኝ እልባት ስለተገኘለት እናመሰግናለን አለ ባለ ጉዳይ ና ናቀፈኝ። አዳም በጣሴ ሞት እናኮራለን። አይዞ አዱዬ፣ አዱሸት ከአንጀት ይሁን ከአንገት ማየታችን አይቀር አለ ሆዱ በነገር የተነካው የቀድሞ ጭላዳ የዛሬው አዱ። አዱ ጣሴ ወጣም በላ? እኔ አልወጣም የተማሪዎቼን ውጤት እየደመርኩ ነው። በቃ ጣሴ ኑጣ አዳምን እፈልገዋለሁ እኔማ እሺ በቃ ሳሎን ነኝ። ደሞ ምን ቀረ? ምንም፣ እንዲሁ አብሬ መጫወት ፈልጌ ነው። ሌላ ጊዜ እንጫወታለን። ዛሬ የተማሪዎችን ውጤት እየሞላው ነው፣ ጊዜ የለኝም እኮ። ጨዋታን ጨዋታ ሲያነሳው፣ ስለ ተማሪዎች ውጤት አሞላል ላማክር እኮ ነው። ዛሬ ምን ነክቷችኋል እናንተ ሰዎች? ጣሴ ይሙት ደህና ነን፣ ደህና ነን። ስለ ተማሪዎቹ ውጤት አሞላል ምን ልንናገር እንችላለን? ምን መሰለ፣ ያው ሄለን አባቷ ጥበቃ ናቸው፣ እናቷ ደግሞ ጉሊት ቸርቻሪ። ጣሰው ዝም በል። እሷ በአንተ ትምህርት ኢንኮምፕሊት ሆና ከደገመች በቃ ቤተሰባቸው ይበታተናል። አዱዬ ሞት መበታተናቸው ያሳዝናል። በጣሴ ሞት ማለፊያ ነጥቡን ሀምሳ ስጣት። ለምን እጄን አይቆምጠውም? አዳም በእኔ ላይ የሚመጣው አደጋ ይታያል። ቀደም ሲል መክሬያለሁ። አሁን አያገባኝ። በጣሴ ሞት ከጭንቀት ገላግለኝ። ደግማ ትማር። ምንድን ነው ችግሩ? መቆሚያ መቀመጫ አሳጣችኝ። እያለቀሰች አስቸገረች። እምባ ስህተት አያርምም በላት አዳም። ለእኔ ብለህ ለእኔ ብለህ አላደርገውማ። አላደርገውም ለአንተ ብዬ ለሄለን ያለፋችበትን ነጥብ አልሰጣትማ ይሄ ሙያችን ስነ ምግባር አይፈቅደውማ። በጣ ሞ ተረዳኝ። አባቷ ከሰሙ ከቤት ያባርሯታል እያልኩ እኮ ነው አዳም። አንተ አግባታ አግባትና ጠቅላላት። አዱ መከራ እንድጠቀልል ፈረድክብኝ። እባክህን የፓስ ነጥብ አምሳ አሽርልኝ። ጭ ለካ አሽርልኝ አይባልም፣ ስጥልኝ። ለእኔ ብለህ በጭራሽ በጭራሽ አላደርገውም። እሺ ምን ላርግ? ከጓደኛ ጋር ተማከሩን። አያገባኝ እውነት ግን ጨከንክብኝ፣ አዱ። ብሞት ትሰማለህ? ብሞት እንኳን በተማሪ ነጥብ አልደራደርም። ቀጭን